ዛሬ እንግዲህ ቤተሰቦቼ አብርሽ ያው ሾርት ቪዲዮ አጠር ያለች ቪዲዮ ያው መልስ ሰጥቷል ማለት ነው። ከነጽጋም የነበረውን ግንኙነት እንደ ማንኛውም ወንድ ልጅ ብዙ ከብዙ ከነጽጋ ሳይሆን ብዙ ከብዙ ሰው ጋር ላይፍ አሳልፍ ያለው በጊዜው ከዛ ሁሉ ሴቶች ደግሞ ለትዳር የምትሆነኝን ማንኛውም ወንድ እንደሚያረገው ለትዳር የምትሆነኝን ምርጫ ያልኳትን ሩታ መርጬ ሩታን አግብቻለሁ። ከነጽጋ ደግሞ ያለን ግንኙነት በሆነ አጋጣሚ እንዴት እንደተገናኘ ለእናንተ መንገር አልጠበቀብኝም አለ። እንዴት እንደተገናኘን የሆነ አጋጣሚ አገናኘን። ከዛ ብዙ በህይወታችን ውስጥ ብዙ ላይፍ አሳልፈናል፣ ብዙ ነገሮችን አድርገናል። ከዛ ማግባባን ነገር ነበረ፣ ከዛ ተለያየን። ነገም እንደዚህ አይነት ፋይል ይዘው መጥተው የቆየ የተዘጋ ፋይል ይዘው እየመጡ አብሪሽ ፍቅረኛ ነው ምናምን ቢሉ እንደ ወንድ ልጅ ብዙ ያሳለፍኩት ህይወት አለ። ለዛ ሁሉ እየወጣው መልስ መስጠት አለብኝ ወይ? ዛሬ ላይ ያለ ሩታ ላይም ጫና የፈጠረው በተለይ ደግሞ አንዳንድ ኢትዮበሮችና ኦዲንሶች ናቸው። ዛሬ ሩታ ላለችበት ጭነት፣ አሁን ሩታ እንዲህ ለሆነችበት ሁኔታ አለ ኦዲንሶችና አንዳንድ ኢትዮበሮች ናቸው። እኔና ናጺ ያሳለፍነውን ላይፍ እንደ ማንኛውም ወንድ ልጅ ከማንኛውም ሴት ጋር ላይፍ ያሳልፋል። ከዛ ሁሉስ ግን ትዳሬ ናት የሚለውን ይመር

ስለዚ በዛ ሁሉ ውስጥ ትዳር ናት ያልኳትን ሩታን መርጬ ሩታ ምርጫ ናት ብዬ ሩታን አግብቻለሁ። ትዳር ቀላል ነገር አይደለም። ለትዳር የምትወልጅ ናት ምርጫ ስለሆነች እሷን አግብቻለሁ። ስለዚ የሁሉ ነገር የሚያደራርስ አይደለም በማለት እንግዲያው፣ ኦዲየንሱንም እኛኒቱ በሮችንም አብርሽዬ እንግዲህ ወቅሶናል። ቤተሰቦች እኛ ምን አጠፋን አብርሽዬ? ከምንም በላይ ሩታ ባለፈ ታሪክ ካደለም እየተናደደች ያለችው ሩታ እያለች ያለችው ቡታጀራ ሄደ አግኝታታል። ለዚህ መልስ ስጠኝ። ዱባይ ሆኜ በስልክ እንደምታወራት መረጃው ደርሶኛል። አለች እኮ ትናንትና ተናገረች እኮ ለእነዚህ መልስ ስጣት። እኛ ምን አጠፋን? ኦዲየንስ ምን አጠፋ? ብርሽዬ፣ ኦዲየንስ ስለሚወዳችሁ እናንተ ስትረበሹ ስለሚረበሹ ነው። ሌላ ነገር አይደለም። ስለምንወዳ ስለምናከብራችሁ ነው እንጂ። ለእነዚህ መልስ ስጣት። እሷ ስላለፈው ታሪክ አይደለም። አዎ ከብዙ ሴቶች ጋር እንደ ማንኛውም ወንዶች ትዳርንም እንደሚፈልግ የወጣትነትም ጊዜ ስላለ ከብዙዎች ጋር አሳልፈዋል። እና በዚህን ጊዜ ደግሞ እየመጡ የሚረብሹም ይኖራሉ። በዚህ አጋጣሚ ማለት ነው ቤተሰቦች እቺ የምታተምኒሉ ሊያረኳት ሴትም ሰላም ትባላለች። ያው አብርሽን ፍለጋ ቦታ ጀራ ገብቻለሁ ነው የምትለው። ቲክቶክ ላይ አልቻት ማለት ነው እና ሴቶቹ ምን ነክቷቸው ነው ምን ነክቷቸው ነው ሴቶቹ? ሰላም አብርሽን ፍለጋ ብታጀራ ገብቻለሁ ትላለች። ሰላም ትባላለች እ ተምኒሉ ያያችኋት፣ እኔ ዩቱብ ላይ ቲክቶክ ላይ ያዩዋት። እና ሴቶቹ ደግሞ አንቺ ስንተኛ ኔ ልት ነው። እኔ እኮ ገረመኝ እኮ ሰው ትዳር ይዞ በቃ ምርጫው ሩታ ዬናት በቃ መረጠ እኮ እንዳለውም ለትዳር የምትሆነኝ ሴት አገኘው። ሩታዬ ምርጫ የሆነች ከብዙ ሴቶች ጋር እንደ ማንኛውም ወንዶች ትዳርን ለትዳር እንደሚፈልገውና እንደሚመርጠው ወንድ ብዙ ላይፍ በህይወቴ አልፏል አሳልፍ ያለው ከነዛ ሁሉ ሴቶች ግን ምርጫዬ ሩታ ሆናለች አለ። ሩታ መርጣውን ልጁ ትዳር ላይ ነው ያለው። እናንተ አትሰሙም? እንዲ ልጁ የልጅ አባት ሊሆኑ አትፋቷቸውም እንዲ በእግዚአብሔር እንዴ ልጅቷ እርጉዝ በሆነች ሰዓት መታችሁ የልጅቷን ምንድን ነው የሚረብሽ እቺ ደግሞ ብታጀራ ገብቻለው አብርሽን ፍለጋ እያለች ነው ጉድ እኮ ነው ዘንድሮ ቤተሰቦች እና አብርሽ እኛ አይደለን የሚያጠፋ ነው ሩታ ለምጠይቅ ጥያቄ እዣለው ማስረጃ ለምትለው መልስ ስጣት ከዛ አረጋጋት እና ኑሯችሁን ኑሩ ነገሩ ይሄ ፈተና ያለ ነው እውነተኛ ፍቅር ላይ እናንተም ብዙ መስዋዕት ከፍላችኋል ለዚህ ዛሬ ለደረሳችሁበት ለዚህ ሁሉ ፈተና ግን የማይቀር ነው እስከሚፋቷችሁ እነዚህ ሴቶች መቼም በእናንተ ለመፈመስም የሚፈልጉትም አብርሽን ፈልጌ ሩታን ፈልጌ እያሉ እየመጡ ህይወታችሁንም ማይበጠብጡ የሉም። የድሮ የተዘጋን ፋይል ይዘው እየመጡ ገና ህይወታችሁንም ሊበጠብጡ ይፈልግ ግን እንደዚህ አይነቱን ነገር ለእንደዚህ አይነት መልስ መስጠት ሳይሆን በር መዝጋት። ሩታ ደግሞ የምትጠራጠረው ነገር የሚያሳስባት ነገር ካለ ሴት ናት፣ እንደ ሴት ለእሷም ቁጭ አርገ ጊዜ ሰተ መልስ በመስጠት በመነጋገር ያው ትዳራችሁን እንግዲህ ትልቅ ደረጃ እንድታደርሱ የእኛ ምኞት ነው። ሌላ ነገር አይደለምና ቤተሰቦች የእኛ ምና ይቀጥል ደግሞ አብረሽዬ ሩታዬ፣ አንተ እንደመረጥካት እሷም ምርጫክ አድርጋ ቤት ገብታለች። አብራችሁ እየኖራችሁ ነው፣ ልጅም እየመጣ ነው። ስለዚያ እንደ ሴት ልጅ ቤት ከገባች በኋላ አሁን ልጅ እየመጣ ነው፣ ብዙ በዙሪያ የሚያሰጋት ነገር ካለ እነዛን ስጋቶች ደግሞ አንተ እንደ ሰላም ውስጥ እንዲያገኝ አንተን ማስወገድ ያለብህ ማስተካከል ያለብህ አንተ ናት። እሷ እኮ ሴት ልጅ ናት። እኛ እኮ ሴቶች ስንባል እኮ ልባችን ስስ ነው አይደል በዙሪያችን የሆነ ነገር ስና የሆነ በቃ መደንገጥና እንትን የማለት ነገር አለ። ስለዛ እሷ ደግሞ እንደዚ አይነት ስሜቶች እንዳይሰማት ማድረግ ያለብ ነገሮችን ማስተካከል፣ አብርሽ ፍቅረኛ ይነው አብርሽ እንዲ ነው ብለው ለመጡት ማስተካከል እሷን በማስረዳት ቁጭ አድርገ በመናገር አደን እንዴ ሩታ የተማረች ልጅ ናት። በንግግር ታምናለች፣ እንዳልከው ምርጫ አንተ እንዳረካትም እሷ ምርጫ የነ ብላ አንተ ናምና ከአንተ ጋር እየኖረች እስካለች ድረስ አብረሽዬ እሷ የሚሰማትን ስጋቶች በማስወገድ ኃላፊነት መወጣት አለብ እንደ ወንድ ልጅ ማለት ነው አለን እንዲህ ቤተሰቦች። ይህም ማድረግ ደግሞ አንተ ኃላፊነት ነው። ስለዚያ ለምጠይቅም ጥያቄ መቸኮል መዝጋት ምናምን ሳይሆን ለእሷ ቁጭ አድርገ እውነቱን ማስረዳት ነገሮችን መፍታት ፣ ከዛ አብርሽ ሩታን እያሉ የሚመጡት ሁሉ ይተዋሉ ማለት ነው። እና እኛ ምን አጥፋን? አብርሽዬ ለሩታ መልስ ስጣትና ነገሮችን ማስተካከል አለን።